ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነው ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቢተሰሙን ትችላላችሁ። በጣም ጠቃሚ የሆኑ ጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያደርጉ። በዛሬ ቆይታችን እንግዲህ ስለ ማርበርግ ቫይረስ በሽታ ነው የምንመለከተው። ስለሱም 12 ያልተለመዱ ምልክቶች ወይም በብዙ ጊዜ የማይከሰቱ ምልክቶችን እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ስለ ማርበርግ ቫይረስ እንግዲህ አንዳንድ ነገሮችን በማለት እንጀምር። የማርበርግ ቫይረስ ብዙ ጊዜ ስለተለመደ ብዙ ጊዜ የማይከሰት የቫይረስ አይነት ነው፣ አውት ብሬክ አይነት ነው እና አንዴ ደግሞ ሲከሰት በጣም ከፍተኛ ጉዳትን የሚያስከትል የቫይረስ አይነት ነው ማለት ነው። ከኢቦላ ቫይረስ ጋር ብዙ ጊዜ ተመሳሳይ የሆነ ቫይረስ ሲሆን ብዙ ጊዜ ከባድ የሆነ የደም መፍሰስን፣ ትኩሳትን፣ ከባድ ሕመም እና ሞትን የሚያስከትል የበሽታ አይነት ነው ማለት ነው። ኢትዮጵያ ውስጥ ከተከሰተ ወደ ሀያ ቀናትን አስቆጥሯል። ለማርበርግ ቫይረስ እንግዲህ በአሁኑ ሰዓት የተገኘ ወይም የተመረተ የሕክምና የለም ወይም ክትባት የለም ማለት ነው ይህንን ስንል ግን ወደፊት አይሰራም ማለት ሳይሆን አሁን ላይ እየተሰራበት እና እንደገናም ደግሞ እየተመረመረበት ያለ ሁኔታ አለ እና በቅርቡ ህክምናውንም ወይም ክትባቱንም እንግዲህ እናገኛለን ብዬ ተስፋ አደርጋለሁ። መጀመሪያ እንግዲህ ኢትዮጵያ ውስጥ የተከሰተው በጂንካ ከተማ ውስጥ ሲሆን በደቡብ ክልል ውስጥ፣ የጤና ሚኒስቴር እንግዲህ በአሁኑ ሰዓት ላይ ያወጣው መረጃ አለ። ህዳር ሀያ ሁለት ላይ ሁለት ሺ አስራ ስምንት ዓመተ ምህረት እንግዲህ በአጠቃላይ የተደረጉ ምርመራዎች ወደ ስድስት ስድስት መቶ ስልሳ ሰባት ይጠጋሉ በሽታው የተያዙ በበሽታ የተያዙ ሰዎች ደግሞ እስካሁን ድረስ አስራ ሁለት ሰዎች ናቸው። በበሽታው ምክንያት ደግሞ ህይወታቸው ያለፉ ስምንት ሰዎች ናቸው። አሁን በህክምና ላይ ያሉ ሰዎች የሉንም፣ ነገር ግን ከህክም ከበሽታው ያገገሙ አራት ሰዎች አሉ እና በጣም ይህ ያገገሙ ሰዎች በጣም ደስ የሚል ዜና ነው ማለት ነው እና ይህ በሽታ እንግዲህ አንዴ ምልክቱን ከማሳየቱ በፊት ለ ከሁለት እስከ ሀያ አንድ ቀናት ሊቆይ ይችላል ማለት ነው። ይህ ማርበርግ ቫይረስ እነዚህን የኢንኩቤሽን ፔሪድ እንለዋለን ማለት ነው። ምንም ምልክት የማያሳዩበት ወቅት ግን ቫይረሱ በደማቸው ውስጥ እና በሰውነታቸው ውስጥ የሚገኙበት ጊዜ ማለት ነው። ስለዚህ አንድ ምልክት ማሳየት ሲጀምሩ ወይም እነዚህ በሰውነቶቻቸው በሚወጡ ፈሳሾች ምክንያት ነው እንግዲህ ከአንድ ሰው ወደ አንድ ሰው ሊተላልፉ የሚችለው ማለት ነው። ምልክት የማያሳዩበት ጊዜ ወይም ይሄ ኢንኩቤሽን ፔሪድ የምንለው ላይ ከአንድ ሰው ወደ አንድ ሰው ላያስተላልፉ ይችላሉ ማለት ነው። ይህንን ካለን እንግዲህ ስላልተለመዱ ምልክቶቹ እንመልከት። በአንደኛ ደረጃነት ያስቀመጥኩት እንግዲህ የወንድ ዘር ፍሬ እብጠት ነው። ይህ የወንድ ዘር ፍሬ እብጠት እንግዲህ ኦርካይቲስ ብለን እንጠራዋለን ማለት ነው። በጣም ሕመም ያለው በአንዱ ጎን ሊሆን ይችላል፣ ወይም በሁለቱም ጎን የወንድ ዘር ፍሬን እብጠትን ሊያስከትል ይችላል ማለት ነው። ይህም አኪዩት ኢንፌክሽን ወይም በአጣዳፊው ጊዜ ወይም በርሊ ሳይት ላይ ሊከሰት ይችላል ማለት ነው። ርሊ ታይም ላይ ሊከሰት ይችላል። ቫይረሱ እንግዲህ በሰውነቶቻችን ውስጥ የሚቆይ ከሆነ ይህንን ኦርካይትስ ወይም የወንድ ዘር ፍሬ እብጠትን ሊያስከትል ይችላል። ከዛም በዛም የተነሳ እንግዲህ ኢንፈርቲሊቲ ወይም ልጅ የመውለድ ቻንሳችንን ሊቀንስ ይችላል ማለት ነው። ስለዚህ ይህ አንዱ ያልተለመደ ምልክቶች ነው ማለት ነው የማርበርግ ቫይረስ ወደ ሁለተኛው ስንሄድ፣ እንግዲህ የነርቭ ችግሮችን ሊያስከትል ይችላል ማለት ነው። ይህ ማርበርግ ቫይረስ አንደኛውን ድብርት ወይም ድባቴ ሊያስከትል ይችላል። ግራ መጋባትን ወይም መበሳጨትን ሊያስከትል ይችላል ማለት ነው። ሌላኛው ደግሞ የሚጥል በሽታን ሊያስ ሊያስከትል ይችላል ማለትም፣ እንደ ሲዠር ያሉ ኮንዲሽኖችን ሊያመጣ ይችላል። ሌላኛው እንግዲህ የአእምሮአችንን የብሬን ሴሎቻችንን እንግዲህ እንትን ሊያደርግ ኢንፌክት ሊያደርግ ይችላል እና ያንን ኢንሴፋላይትስ ልንለው እንችላለን። እንደገናም ደግሞ የጡንቻ እንቅስቃሴዎችን ቅንጅት እንዳይኖራችን እንዳይኖርን ሊያደርግ ይችላል ማለት ነው። ያ ማለት እንግዲህ ሚዛኖቻችንን እንዳንጠብቅ ወይም በስተክል መራመድ ወይም በስተክል ማውራት ንግግር እንድናደርግ ላይ አደርግን ይችላል ማለት ነው። ይህንን አታክሽያ እንለዋለን ማለት ነው። ራሳችን በራሳችን የምናደርጋቸው እንቅስቃሴዎችን መቆጣጠር እንዳንችል ሊያደርግ ይችላል ማለት ነው። እንደዚህ አይነት ምልክቶችን ሊያስከትል ይችላል ማለት ነው። ማርበርግ ቫይረስ በሶስተኛ ደረጃ የምናየው ደግሞ የቆሽት ችግሮችን ነው። ወይም ፓንክሬታይተስን ሊያስከትል ይችላል ማለት ቆሽት ብግነትን ሊያስከትል ይችላል ማለት ነው። ይህ በብዛት ያልተለመደ ነው። አልፎ አልፎ የሚከሰት ነው። በሚከሰትበት ጊዜ ግን የሆድ ህመም ከፍተኛ የሆነ በጣም ከባድ የሆነ የሆድ ህመም ሊያስከትል ይችላል። ከእምብርት በላይ የሆድ ህመም ሊያስከትል ይችላል። የማስታወክ እንደገና ደግሞ ከፍ ያለ የቆሽት ኢንዛይሞችን ሊያስከትል ይችላል ማለት ነው። ያ ማለት እንግዲህ ሲመረመሩ እና የደም ምርመራ ተደርጎ የቆሽት ኢንዛይሞቹ እና ሊፔዝ ፕሮቲዝ እና ሚሌዝ የሚባሉ እነዚህ ኢንዛይሞችን ከፍ ሊያደርግ ይችላል ማለት ነው እንደሆነ ስንመረም ስለዚህ ከባድ የሆነ የሆድ ህመምና ማስታወክን በጣም ሊያስከትል ይችላል ማለት ነው። ይህንም በሶስተኛ ደረጃነት እናስቀምጠዋለን። በአራተኛ ደረጃነት እንግዲህ የአይን ችግሮችን ሊያመጣ ይችላል። ይህንን ዩቪያይትስ ብለን እንጠራዋለን። ያ ማለት እንግዲህ እነዚህ ነጭ የአይኖቻችን ነጭ ፓርሶች ላይ በጣም የአይን ብግነትን እና እንደገናም ደግሞ የአይን መቅላትን ሊያስከትል ይችላል ማለት ነው። የኢቦላ ቫይረስም እንደዚሁ አይነት ህመምን ሊያስከትል ይችላል እዚህ ምስል ላይ እንደምታዩት ማለት ነው። እና ተመሳሳይ ሊሆኑ ይችላሉ። ምክንያቱ ግን እነዚህ የአይን ፈሳሾች ውስጥ በአይናችን ውስጥ የሚገኙ ፈሳሾች ሰዎች ውስጥ ቫይረሱ ለብዙ ጊዜ ሊቀመጥ ይችላል ማለት ነው። በዚህም የተነሳ የአይን ችግሮችን እንደዚህ ሊያስከትል ይችላል ማለት ነው። ይህንን በአራተኛ ደረጃነት እናስቀምጠዋለን። በአምስተኛ ላይ እንግዲህ የምራቅ እጢዎችን ህመም ሊያስከትል ይችላል። ያንንም ፓሮታይቲስ ብለን እንጠራዋለን። ወይም ብግነት ሊያስከትል ይችላል ማለት ነው። ብዙ ጊዜ እነዚህ ፓሮቲድ ግላንዶችን አፌክት ያደርጋል ያማ እንግዲህ በጉንጮቻችን አካባቢ የሚገኙ የምራቅ የሚያመነጩ እንትሎች እጤዎች ናቸው ማለት ነው። እነዚህ እጤዎች አንድ ጊዜ በቫይረሱ ከተያዙ በኋላ እብጠት ሊያስከትል ይችላል። እንደገናም ደግሞ ከህመምን አንድ ላይ ይዞ ሊመጣ ይችላል ማለት ነው። ብዙ ጊዜ ህጻናት ላይ ነው የተለመደው። ይህ እንደ ልክ እንደ ጆሮ ደግፍ አይነት ህመም ማለት ነው። ልክ መንፈስ እንደምንለው አይነት ምልክቶችን ሊያስከትል ይችላል ማለት ነው የማርበርግ ቫይረስ ማለት ነው። ይህንም በአምስተኛ ደረጃነት እናስቀምጠዋለን። በስድስተኛ ደረጃነት የምናስቀምጠው እንግዲህ የመገጣጠሚያዎቻችንን ህመም ሊያስከትል ይችላል ማለት ነው። ልክ እንደ አርትራልጂያ ና አርትራይትስ የሆኑ ህመሞችን ሊያስከትል ይችላል። ያ ማለት እንግዲህ በአጥንቶቻችን መካከል የሚገኙ መገጣጠሚያ ካርቲሌጆቻችን አለ። እነሱን አፌክት ያደርግና በስትክክል የሆነ ዲፎርም የሆነ እጅ እንዲኖረን ሊያስከትል ይችላል ማለት ነው። ከሳምንት ወይም ወራት የሚቆይ ሊሆን ይችላል። እነዚህ የመገጣጠሚያ አካባቢዎቻችን ላይ እብጠቶችን ሊያስከትሉ ላይ ይችላል ማለት ነው። ይህንም በስድስተኛ ደረጃነት የማርበርግ ያልተለመዱ ምልክቶች ውስጥ እናስቀምጠዋለን። በሰባተኛ ደረጃነት እንግዲህ ከባድ የሆነ የአእምሮ ህመም ሊያስከትል ይችላል ማለት ነው። ያም እንግዲህ ቅዠቶችን ሊሆን ይችላል ወይም ሀሉሲኔሽኖችን ወይም የመንፈስ ጭንቀቶ ወይም ድባቴዎችን ሊያስከትል ይችላል ማለት ነው እንደ ማርበርግ ቫይረስ ። ስለዚህ ይህንን በሰባተኛ ደረጃነት እናስቀምጠዋለን። በስምንተኛ ላይ እንግዲህ የከባድ የሆነ የጉበት ህመም ወይም የጉበት መውደቅን ሊያስከትሉ ላይ ይችላል ማለት ነው። ያ ማለት የሃሙት መንቀሳቀስ ወይም ኮሊስታሲስ ሊያስከትል ይችላል ማለት ነው። አንዴ ሃሙት ፈሳሽ ከተመረተ በኋላ እንዳይንቀሳቀስና ወደ ትልቁ አንጀቶቻችን እንዳይወጣ ሊያደርግ ይችላል ማለት ነው። ያም እንግዲህ በጣም ከፍተኛ የሆነ ቢሊሩቢን እንዲኖረን ያደርጋል በሰውነቶቻችን ውስጥ ራሳችን ውስጥ እንግዲህ ቢሊሩቢን ሲጨምር በአይኖቻችን እነዚህ ነጫጭ የነበሩት ቢጫ ይሆናሉ። የሰውነት ከለሮቻችን፣ ቀለሞቻችን ደግሞ የቆዳ ቀለሞቻችን በጣም ቢጫ እንዲሆኑ ሊያደርግ ይችላል ማለት ነው። ከዛም በተረፈ ደግሞ የቆዳና የአይን ቢጫ ከመሆን ባለፈ ደግሞ ሽንቶቻችን ጥቁር እንዲሆኑ፣ ነጭ ወይም የገረጣ መጥፎ ጠረን ያለው ሰገራ እንዲኖረን እና በጣም ከፍተኛ የሆነ ከባድ የሆነ የሰውነት ማሳከክ እንዲኖረን ሊያደርግ ይችላል ማለት ነው የጉበት ውድቀት ሲከሰት ማለት ነው። ስለዚህ ይህንን በስምንተኛ ደረጃነት እና ያስቀምጧዋለን ማለት ነው። በዘጠኛ ደረጃነት ካልተለመዱ ምልክቶቹ መካከል እንግዲህ ከልብ ጡንቻ ብግነትን ሊያመጣ ይችላል ማለት ነው። የልብ ጡንቻ ብግነትን ያ ማለት ማዮካርዳይትስን ሊያመጣ ይችላል ማለት ነው። እዚህ ምስል ላይ እንደምትመለከቱት እንግዲህ በጣም ያልተለመደ ነው ይሄ በጣም ሬርሊ ሊከሰት የሚችለው ከተከሰተ ግን፣ በጣም መጥፎ የሆነ ኮምፕሊኬሽን ወይም በጣም መጥፎ የሆነ ምልክት ነው ማለት ነው። ያም እንግዲህ የደረት ህመም ሊኖራቸው ይችላል። ይሄ አንድ የማዮካርዳይት ከተከሰተ ጤናማ ያልሆነ የልብ ምት ወይም የልብ ትር ትርታ ሊከሰት ይችላል፣ ወይም እንግዲህ የልብ ድካም ምልክቶችን ሊያመጣ ይችላል ማለት ነው አንድ ላይ። ስለዚህ ይህንን በዘጠነኛ ደረጃነት እናስቀምጠዋለን ማለት ነው። የማርበርግ ቫይረስ ያልተለመዱ ምልክቶች መካከል ማለት ነው በአስረኛ ደረጃነት የምናስቀምጠው እንግዲህ ያልተለመደ የደም መፍሰስ ሊሆን ይችላል። ብዙ ጊዜ እንግዲህ የደም መፍሰስ የተለመደ እንትን ነው ምልክት ነው። የማርበርግ ቫይረስ ግን እነዚህ የደም መፍሰስ የሚከሰተው ከአፍንጫ ከአይን፣ እንደገናም ደግሞ አንዳንዴ ቁስል ሲከሰት ወይም ከአንዳንዴ ቆዳዎቻችን በሚ የሚቻሩበት ጊዜ ብዙ መቆጣጠር የማይቻለው ደም ሊደማ ይችላል። እንደገና ደግሞ ከቱከት ጋር አንድ ላይ ሲያስታውቁ አንድ ላይ ደም ይቀላቀል ሊሆን ይችላል ወይም ሰገራ ላይ ተቅማጥ ላይ አንድ ላይ ደም ይቀላቀል ሊሆን ይችላል ማለት ነው። እንደዚህ አይነት ምልክቶችን ሊያስከትል ይችላል። ግን አንዳንዴ ደግሞ ያልተለመዱ ቦታዎች ላይ ደግሞ ሊደሙ ይችላሉ ማለት ነው። ያ ማለት እንግዲህ ምንም እንኳን ማርበርግ ቫይረስ በሽታ በጣም ደም መፍሰስን የተለመደ ስለሆነ ደም መፍሰስን ቢያስከትልም፣ ግን ያልተለመዱ ምልክቶች ያልተለመዱ ቦታዎች ላይ ሊደሙ ይችላሉ ልክ እንደ ኢንትራክራንያል ሄሞሎች ወይም እዚህ በጭንቅላት ውስጥ ደም ስ ሊያስከትል ይችላል። ሄሞቶራክስ የምንለው ወይም በእነዚህ እንትኖቻችንን ሳምቦቻችንን ከቦ የሚገኙ እንትኖች አሉ፣ ቦታ አለ ወይም ከረጢት አለ ማለት ነው። እነዚ ውስጥ ሊደማ ይችላል ማለት ነው። እንግዲህ የደረት ውስጥ ደም መፍሰስ ሊከሰት ይችላል። ሄሞፔሪቶኒም በሆዲካችን ውስጥ በሆዳችን ውስጥም ደም ሊፈስ ይችላል ማለት ነው። እነዚህ ቦታዎች ላይ ያልተለመዱ የደም መፍሰስ ቦታዎች ናቸው እና እነዚያን ምልክቶችን የሚያዩ ከሆነ በጣም መጥፎ ደረጃ ደርሷል፣ ወይም በጣም መጥፎ ኮምፕሊኬሽኖች ያመጣሉ፣ እስከ ሞት ድረስ ሊያደርሱ የሚችሉ ናቸው ማለት ነው። በአስራ አንደኛ ደረጃነት ያስቀመጥ ነው እንግዲህ የቆዳ መላት ወይም ምንትን ፊል ማድረግ ማለት ነው። እነዚህ ብዙ ጊዜ የሚከሰተው እንግዲህ አንዴ ራሽ ይከሰታል አይደል? የሰውነት ሽፍታ ይከሰታል። የማርበርግ ቫይረስ ሽፍታን ሊያስከትል ይችላል። ብዙ ጊዜ ከአምስት እስከ ሰባት ቀን አንድ የምልክት ማሳየት ከጀመሩ እነዚህ ተቅማቶችን አንድ ላይ፣ ትኩሳቶችን አንድ ላይ ከተከሰተ በኋላ ከአምስት እስከ ሰባት ቀናት በኋላ ነው እነዚህ ሽፍታዎች የሚከሰቱት ማለት ነው። ከፍ ከፍ ያሉ ባምፖች ሊሆኑ ወይም ማክሎፓፕላር ራሾች ሊሆኑ ይችላሉ፣ ወይም ፍላት የሆነ ራሽ ሊሆኑ ይችላል ማለት ነው። አንዴ እነሱ ከተከሰቱ በኋላ ግን የሰውነት እነሱ መዳን በሚጀምሩበት ጊዜ ወይም ራሳቸው እንትኖቹ ሽፍታዎቹ መላላጥ ወይም እንት ማለት ይችላሉ መላጥ ይጀምራሉ ማለት ነው። ያንን እንግዲህ ስፒሊንግ ልንለው እንችላለን። ከኢቦላ ቫይረስ ጋርም እንደዚሁ ተመሳሳይ የሆነ ማኒፌስቴሽን አለ ተመሳሳይ የሆነ ምልክቶችን ሊያስከትል ይችላል ማለት ነው። ስለዚህ ይሄ አንዱ የማርበርግ ቫይረስ ያልተለመደ ምልክት እንትን ነው ማለት ነው። አንዱ ፓርት ነው። በአስራ ሁለተኛ ደረጃና በመጨረሻ ደረጃ ላይ ያስቀመጥ ነው እንግዲህ የወንድ ዘር ፈሳሽ ውስጥ ብዙ ጊዜ መቆየት ማለት ነው። ብዙ ጊዜ እነዚህ ይሄ ይሄ ምልክት ሳይሆን እንደ ኮምፕሊኬሽን ብለን እንያዙ ማለት ነው። እንደ ጎንዮሽ ጉዳት ማለት ነው። ስለዚህ ለብዙ ጊዜ ፐርሲስታንት የሆነ ባራ ሼዲንግ ሲመን በሚከሰት ጊዜ ወይም ለብዙ ጊዜ የሚቆይ ከሆነ በወንድ ዘር ፍሬ ውስጥ ወይም በወንድ ዘር ፈሳሽ ውስጥ ይህ ለሌሎች ወደ ሌሎች እንዲተላለፍ በግብረ ስጋ ግንኙነት ጊዜ ከወንዱ ወደ ሴቱ እንዲተላለፍ ሊያደርግ ይችላል ማለት ነው። ስለዚህ ከአንድ ከበሽታው ከተያዘ ሰው ወደ ጤነኛ ሰው ሊተላለፍ ይችላል ማለት ነው። ምንም እንኳን ይህ ማለት ነው፣ ምንም እንኳን ይህ ሰው በቫይረሱ ተይዞ ድኖ ሌሎች ምልክቶቹ ጠፍቷል ቢሆንም ግን በሲመን ውስጥ ማለት ነው በወንድ በእንትን በዘር ፈሳሽ ውስጥ ለብዙ ጊዜ ሊቀመጥ ስለሚችል እስከ ሶስት ወር ድረስ ሊቀመጥ ይችላል እና ይህ ለጤነኛ ለሆነች ሴት ሊያስተላልፍ ስለሚችል ብዙ ጊዜ ቫይረስ በዚህ በማርበርግ ቫይረስ የተያዘ ሰው ቢያንስ ቢያንስ ለሶስት ወራት እንኳን የግብረ ስጋ ግንኙነት ባያደርግ ይመከራል ማለት ነው። ስለዚህ ይህ ምልክት አይደለም ግን አንዱ እንደ ሳይድ ኢፌክት እንደ መጥፎ ጎንዮሽ ጉዳት ብለንን ያዘው ማለት ነው። ስለዚህ እነዚህ 12 ያልተለመዱ የማርበርግ ቫይረስ ምልክቶች ናቸው ማለት ነው። ስለዚህ ውድ ተመልካቾቼ እስካሁን ድረስ ስለተከታተላችሁ እኛ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያደርጉ። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ሌላ ደግሞ ምን አይነት ቪዲዮዎች ላይ እንድሰራላችሁ የምትፈልጉት ካለ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሰምቱ።